ጤና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ፣ የሰዓቱን አበይትና ሰበር መረጃዎች ይዤ ቀርብ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። ይህ ዶክተሮች የሶስተኛ ቀን አድማ እንዲሁም አመጽ ከወትሮ በተለየ በዛሬው ዕለት በተክሱ ታጅቦም እየተከወነ ነው። ሆስፒታሎች በብልጽግና ፌዴራል ፖሊሶችም ተጨናንቀዋል። ዶክተሮች ተጠርንፈው እየተደበደቡም ወደ ስርም እየተጋዙ ነው። ከዚህ ጋር በተያዘ መምህራንም በመንግስት ወታደሮች ቁጥጥር እንዲደረግባቸውም ታዘዋል። ጉዳዩ ከረር ብሏል። በዝርዝር እናስደምጣችኋለን። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ጦርነት እንገጥማለን አሉ። ጠቅላዩ ከህወሓት ጋር ጦርነት ሊገጥሙ ነው። ህወሓትም ለጦርነቱ ዝግጁ ነኝ ብለዋል። የህወሓት ኃይሎች መንግስት የማይቀረውን ጦርነት ለመጀመር እየተንደረደረም ነው ሲሉ የብልጽግና ኃይሎች ደግሞ ኤርትራና ህወሓት በጋራም ሊወጉኝ ነው ሲሉም ተደምጠዋል። በዝርዝር የምናስደምጣችሁ ጉዳያችን ነው። በሌላ በኩል በአማራ ክልል እየተደረገ ያለው ውጊያ በእጥፍ ተባብሷል። የአማራ ፋኖ ብሔራዊ ኃይል የጦሩ ገበሬዎች አጭደው እየከመሩ ነው። የፋኖ ኃይሎች ወደ ከተማም እየገቡ ነው። ከተሞች በፋኖ ቁጥጥር ስር ሲውሉም የብልጽግና ወታደር ካምፖች እየፈረሱም ነው። አገዛዙ በርካታ ወታደሮቹን ከማጣቱም ባሻገርም የጦር መሪዎቹም ተቀንድሸውበታል። በተለይ በጎጃም፣ ጎንደር ወሎና ሸው ተቋም የዛሬው ድል አንጸባራቂ ነበር ተብሏል። ሁሉንም የግንባር መረጃዎች ወደ እናንተም አቀርባቸዋለሁ። በሌላ በኩል ጸዳሉ ደሴ ከብርሃኑ ጁላ ጋር ለመገናኘት ትላንት እጁን ከሰጠ በኋላም ዛሬ ከባህር ዳር ወደ አዲስ አበባ በአየር መብረሩም ተረጋግጧል። ጸዳሉ ደሴ ከባህር ዳር ተነስቶም በአየር ወደ አዲስ አበባ ዛሬ መግባቱንም አረጋግጠናል። ብርሃኑ ጁላ ሊሰጠው ስላሰበውም የባንዳነት ተልእኮም መረጃው ደርሶናል። ዝርዝሩን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 ዝግጆች ያለፍኩኝ እስከ ፍጻሜው ድረስ አብራችኝ ቆዩም። በቅድሚያ መምህራን ክትትል እንዲደረግባቸው ሲታዘዝ ዶክተሮች በተኩስ ታጅበው እየተጋዙ ወደ እስር ቤት መግባታቸው ተሰማ። ሰሞኑን ሐኪሞች የደሞዝ ጭማሪ ይደረግልን፣ ጥቅማ ጥቅም እንፈልጋለን፣ ቤት ይሰጠን የመሳሰሉት ጥያቄዎችን መጠየቃቸው ይታወቃል። አድማም ከጀመሩ ሶስተኛ ቀናቸው ሆኗል። የብልጽግናው መንግስት የሐኪሞችን ጥያቄም አልመልስም ብሏል። በዚህም ሐኪሞች በቁጥጥር ስር እየዋሉ ነው። መንግስት በዚህ ሁኔታው የሚቀጥል ከሆነ በሙሉም አድማ ለማድረግ የጤና ባለሙያዎች እየተዘጋጁ እንደሆነ ቀድሞ በነበረው የዜና ወጃችን መናገራቸው ይታወሳል። ትላንትናና ዛሬ በመላው ሀገሪቱ የሚገኙ መምህራንም ስብሰባ ተጠርተው በስብሰባም ተጠርንፈው ውለዋል። በዚህም ትምህርት ተቋርጦ እንደዋል ነው ከበርካታ ስፍራዎች የገኙት መረጃም የሚጠቁመው ይህ ብልጽግና መንግስት ለመምህራን 30 ፐርሰንት ከደሞዛችሁ ቆጥቡናም ቤት ግዞም ብሏቸዋል። መምህራን የሚከፈላቸው ደሞዝ ለቤት ኪራይ ለወራስ ቤዛ የማይበቃ መሆኑ የሚታወቅ ሆኖ ሳለ ጭራሽ አሁን ደግሞ 30 ፐርሰንት ቆጥቡ ማለት ቀልድ ነው ይላሉ መምህራኖች። ለመንግስት ሰራተኞች ደሞዝ መክፈል የተሳነው የብልጽግናው መንግስት ጠቅላይ ሚኒስትር አብይ አህመድ ቤካ ተራራ 500 ቢሊዮን ብር የሚያወጣ ቤተ መንግስት እየገነቡም ይገኛሉ። የጸጥታ ኃይሎች ትዕዛዝ ተሰጥቷቸዋል። መምህራንን ተከታተሉም ተብለዋል። ከፌዴራል ፖሊስ ከብሔራዊ መረጃና ደህንነት አገልግሎት ከመከላከያ ሰራዊት ከኢንሳም የተወጣጣ ኃይል ነው እነዚህን መምህራን እንዲከታተልም የታዘዘው። መምህራን እንደ ዶክተሮች አመፅና አድማ የሚያስቡ ከሆነም ቀድሞ የአመፁና የአድማ አስጀማሪዎቹንና አስተባባሪዎቹን ነጥሎ ለመምታትም እቅድ ተይዟል። አስፈላጊ ከሆነ ደግሞ ሁሉንም መምህራን በቁጥጥር ስር መዋል የሚል ትዕዛዝ በበላይ አካላት ወርዷል። በሌላ በኩል በዛሬው ዕለት የሐዋሳ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ዶክተሮች ሙሉ ለሙሉ ስራ ማቆማቸውን ተከትሎ የመንግስት ኃይሎች እየደበደቡ ወደ ፖሊስ ጣቢያም ወስደዋቸዋል። ሆስፒታሉንም እንደምታዩት በፌዴራል ፖሊስም ተጨናንቆ ውሏል። ወደ ሰማይ ጭምር እንደተተኮሰ ከቦታ ያገኘት መረጃም ይጠቁማል። ይህን ተከትሎም የዶክተሮች ፎረም እነዚህ ዶክተሮች አሁኑን የማይለቀቁ ከሆነ አመጹ ይፋፋማል ሲልም ማስጠንቀቂያ ሰጥቷል። በቀጥታ ወደ ሌሎች ጉዳዮች አልፋለሁ። ጠቅላይ ሚኒስተሩ ዳግም ተመልሰን ጦርነት እንገባለን እያሉ ነው። ካለፈው የትግራይ ጦርነት በፊት የጦርነቷ ዜማ ላይ ስንሰማቸው የነበሩ ፉከራዎችና ዛቻዎች አሁንም በሁለቱ ኃይሎች መካከል እንደ አዲስ ተጧጡፈዋል። ጠቅላይ ሚኒስተር አብይ አህመድ ህወሓት ከፓርቲነት መሰረዙን ተከትሎም ህወሓትን ምርጫ ቦርድ ካልተቀበለው መንግስት መሆን አይችልም፣ ምርጫ መወዳደርም አይችልም። ይህ ካልሆነ ድጋሚ ጦርነት እንገጥማለን ማለታቸው።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 ጠቅላይ ሚኒስትር አብይ አህመድ ጦርነት መቀስቀስና በደሃደም መጫወት የማይሰለቻቸው ሰው ናቸው። ታዲያ በፕሪቶራው ስምምነት መሰረት የህወሃትን ፓርቲነት መሰረዝ የማይችለው ምርጫ ቦርድ ነገር ግን ስምምነቱን ጽሶ በአለቃው አብይ አህመድ ትዕዛዝ ህወሃትን ከፓርቲነት ሰርዞታል። ከዚህ ቀደም የህወሃት አመራሮች የአብይ መንግስት ከእኛ ጋር ጦርነት ለመግጠም እየፈለገ ነው ሲሉ መናገራቸውም ይታወሳል። የህወሃት ምክትል ሊቀመንበር አቶ አማኑኤል አሰፋ የአብይ አስተዳደር በሆነው ባልሆነው ወደ ጦርነት ለመግባት ይፈልጋል ሲሉም ወቅሰው ነበር። ብልጽግና ፍላጎቱ ጦርነት ከሆነም ህዋሃትን እንደ አዲስ የመዘገበበትን ወረቀት ብንቀበል እንኳን ጦርነቱ የማይቀር ነው ሲሉም ተደምጠው ነበር። በዚህ በኩል ደግሞ ብልጽግና የጦርነት ጉሰማውን አጠናክሮ ቀጥሏል። በነጌታቸው ረዳ የሚመራው ተገንጣዩም የህዋት አንጃም ከሰሞኑ የዘመዶቹን ምስጥር በአብይ ትዕዛዝ የዘከዘከው ይገኛል ወረዳ ረዳ ንስሐ ገብቼም ከኃጢአቴም ንጽቻለሁ ብለዋል። ከሕግ ተጠያቂነት ግን ማን እንዳዳናቸውና እንዳነጻቸው አልነገሩንም። ወዲህ ደግሞ ኤርትራም የወደብ አገልግሎት ለትግራይ ፈቀጃለው ብላም የብልጽግናን አመራሮች ናላቸውን አዙራዋለች። ኤርትራ በትግራይ ለተጎዱ ህዝቦች ሰብአዊነት አስቤ ነው ወደቡን የፈቀድኩት ብትልም የብልጽግና ሰዎች ግን ህወሀትና ኤርትራ የመሳሪያ ግዢም ዝግጅት እያደረጉ ነው ሲሉም ይከሳሉ። በጋራ ሆነው ሊወጉ ነውም እያሉ ነው። ብልጽግናዎች ህወሀትን እንዴት ከኤርትራ ጋር ትሰራላችሁ ባንዳዎች ሲሉም አብጠልጥለዋል። የብልጽግና መንግስት የኤርትራን ጦር መቀሌ ድረስ አስገብቶም የትግራይ ህዝብን ማስጨፍጨፉን ግብፅ ድረስ ሄዶ ወላሂ ወላሂ ብሎም የአባይ ግድብን አሳልፎ ሰጥቶ መምጣቱን የገዛ ህዝቡን የአማራ ህዝብ ላይም ጦርነት ማወጁን ረስቶት ነው ሌሎችን በባንዳነት የሚፈርጀው። ያም ሆነ ይህ ግን ጦርነቱ በብዙዎች አይቀርም እየተባለ ነው። ከቀናት በፊት ህወሓት በሰጠው መግለጫ ብትሰርዙኝም ባትሰርዙኝም ምንም አታመጡም ማለቱም አይዘነጋም። ደብረ ጽዮን በሰጡት መግለጫ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶራው ስምምነት ይቀጥላል፣ አደገኛ የሚሆነው ስለተሰረዛችሁ የፕሪቶራውን ስምምነት አናውቀውም መባል ሲጀምር ነው ማለቱም አይዘነጋም። ታዲያ ነገሮች ሁሉ አሁን ወደ ጦርነት እያመሩ ያሉ ይመስላሉ። ሁሉንም በጊዜው ሂደት የሚፈጠሩን አብረን እንመለከት።

በገበያ አልፋሉ። ከቀናት በፊት በመንግስት ኃይሎች ተከቦ የነበረው እንዲሁም ወንድሙን ሳይቀርበ ውጊያው ገብሮም አምልጦ የነበረው ፀዳሉ ደሴ በትላንትና ወልድ ደግሞም እጁን ለመንግስት ሰጥቶም በመንግስት ከፍተኛ አመራሮች አበባ ተይዞም አቀባበል ተደርጎለት እንደነበረ መዘገባችን ይታወሳል። ዛሬ ደግሞ ይህ ፀዳሉ ደሴ የተባለ ግለሰብ ባህር ዳር ኤርፖርት ወደ አዲስ አበባ ለመብረር ሲዘጋጅ በካሜራችን ይዘነዋል። እንግዲህ እንደሚታወቀውም አሁን በፋና ቲቪ ቲቪ ቀርቦ ያለ የሌለም የውሸት ፕሮፖጋንዳና ዶክመንተሪም እየተሰራ ይለቅቃል ማለት ነው። አሁን ገለባው እየተለየ ነው። በተለይ ጀግኖቹ የአማራ ብሔራዊ ኃይልን ካቋቋሙ በኋላ የብዙ ታጋዮች ነን ባዮች፣ እንዲሁም የትግሉ ደጋፊ ነን ባዮች የፊት ማክሳቸው እየተገለጠ ነው። ወደ አባት አርበኞች ፋኖ ወደ እና ሀብቴ ወልደም በየቀን ነው ለመቀላቀል ፍላጎት በማሳየታቸው ምክንያት ኮሎኔል ታደሰንና አርበኛ ከፍ ያለው ደሴን ካስወገዱ በኋላ ሰሞኑን ወደ እናት ክለባቸው በአዴን ብልጽግና የተመለሰውና በአበባ አቀፍ አቀባበል የተደረገለት ጸዳሉ ደሴ ነው። ጸዳሉ ደሴ ዛሬ በአሚኮ ቃለመጠይቅ ከተደረገለት በኋላ በክብር ከነብርሃኑ ጁላ ጋር ተገናኝቶ የስራ መመሪያ ለመቀበል ከባህር ዳር ወደ አዲስ አበባ በሯል ነው የሚሉት የመረጃ ምንጮቻችን። ይህ ፎቶ በባህር ዳር አየር ማረፊያ ነው የተነሳው። ከቀኑ 8 ሰዓት ከ12 ደቂቃ ላይ ከባህር ዳር የተነሳው ጸዳሉ ደሴ አዲስ አበባም ይደርሳል ተብሎም ይገምታል። ይህን ሳይ አርበኛ ሰግድ መኮንን ትዛለኝ ይላል የመረጃ ምንጫችን። ሸዋ በብአዴን ውስጥ እንኳን ውክልና ስለሌለው ያሳዝናል ይላል ይህ የመረጃ ምንጭ። አየ አገኘው፣ ተሻገር መላኩ፣ አለበል ወዘተረፈ፣ ግን ሰው ሲኖርህ እንዲህ በክብር በእንክብካቤም ትያዛለህ ይላል የመረጃ ምንጫችን። አሸባሪ ተብሎ በመንግስት ኃይሎች ሲከሰስ የነበረው ኃይል ከነትጥቁ ከነዩኒፎርሞም ተንቀባሮ በአ አውሮፕላን ሲበር የሚታየው በኢትዮጵያ ብቻ ነው ሲልም ትዝብቱንም ይናገራል። ምክንያቱ ደግሞም ቀድሞም የተነካካ ባንዳ ስለሆነ ነው በማለትም ጉዳዩን ያስረዳል። አሁን ጸዳሉ ደሴ ጥቂት ሚሊሻዎችንና የመከላከያ ሰራዊቶች ይሰጡትና አንተ ወጣ ገባውን ጉራንጉሩን ስለምታውቀው ፋኖ ላይ ዝመት ይሉታል። ከዚያም ነፍሲ ማር ብቻ ነው የምንለው። እስክንድርስ፣ መከታውስ፣ ሙሐባውስ፣ ማስረሻ ሰጤስ ቶሎ ወደ ቀልባቸው እንዲመለሱ ሁለቱም ብትመክሯቸው የተሻለ ነው በማለት የመረጃ ምንጭ መረጃውን አገባዷል። አሁን በቀጥታ ከአማራ ክልል ግንባር ወዳገኟቸው ሰበር የግንባር መረጃዎች ያልፋሉ። የድል ዜና በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል በአማራ ፋኖ በጎጃ የአዲስ አለማየው ሰባተኛ ክፍለ ጦር የባሶ ሊበን አብራጃት ብርጌድ ተድላጓሉ ብርጌድ እና በመቶ አለቃ አበበ ሰው መሆን የአፋጎ ዘመቻ መምራም ኃላፊ የሚመራው ጥምር ጦር በጋራ በመሆን በባሶራ ሊበን ወረዳ የጁቤ ከተማ ደን ከተማ ኮርክ ከተማና አንዳድ ወረዳ አንበር ከተማ ላይ ከንጋቱ 11 ሰዓት ተኩል ጠዋት ጀምሮ እስከ አራት ሰዓት ከፍተኛ ውጊያ አድርገዋል። ይህ ውጊያም እልህ አስጨራሽ ትንቅንቅ የተደረገበት ሲሆን ነበልባሉ ፋኖ የጁቤ ከተማን ለሰዓታት ተቆጣጥሮም ቆይተዋል። በዚህ ውጊያም የአገዛዙ መቶ አለቃም እስከ ወዲያኛውም ተሸኝተዋል። የሥርዓቱ አሽከር የነበሩ የብልጽግና አመራሮች በእጃችንም ገብተዋል ሲሉ የፋኖ ኃይሎች ገልጸዋል። አገዛዙ ከፍተኛ የሰብአዊና ቁሳዊ ኪሳራም እንደደረሰበትም ተጠቁመዋል። በሞትና በህይወት ውስጥ ያሉም የአገዛዙ ቁስለኞች የጁቤ ሆስፒታልና ና ጣቢያውን ሞልተውት እያጣጣሩም ይገኛሉ ሲሉም የመረጃ ምንጮቻችን አክለው ተናግረዋል። ከፍተኛ የብልጽግና ኃይል በኮርክ ከተማ፣ በደን ከተማም፣ በጆቤ ከተማ በከፍተኛ ደረጃም ተደምስሷል። ይህ ውጊያ መቶ አለቃ አበበ ሰው መሆን የአፋጎ ዘመቻ መምሪያ ኃላፊናም መቶ አለቃ ገረመው አጋዡ አበጀበለው፣ የአዲስ አለማየው ሰባተኛ ክፍለ ጦር ዋና ጦር አዛዥ የክፍለ ጦሩም ምክትል ጦር አዛዥ 5 አለቃ ስለሽናም የክፍለ የመጀመሪያ ኃላፊም አስር አለቃ ይበልጣል ተዋበም የብርጌዱ አዛዦችን በማስተባበር በበላይነት እንደመሩት ነው የተነገረው። በከፍተኛ ሁኔታ የተመተ የብልጽግና ኃይል ከደብረ ማርቆስ፣ ከአንበር፣ ከሎማሜና ከየትኖር ኃይል ጨምሮ ለማጥቃት ቢሞክርም ፋኖ 360 ዲግሪ ከበባ ሲያደርግበት ባገኘው ክፍተት ተፈርጥጦ ወደ መጣበትም ተመልሷል ሲሉ የፋኖ ኃይሎች ገልጸዋል። በአውደ ውጊያው የተገኙት ድሎችም አንድ የተደመሰሰ ከፍተ ኛ ቁጥር ያለው ኃይል ሁለተኛ እየቆሰለም የጠላት ኃይል ከ27 በላይ ተይዟል። ሶስት የተማረከም በርካታ ሰራዊት ተይዟል። አራተኛ አንድ የሰው ኃይል ሶስት የብልጽግና አመራር በቁጥጥር ስር ውለዋል። አምስተኛ 26 ክላሽ ተማርኳል። ስድስተኛ 3210 የክላሽ ጥይቶች 1250 የብሬን ጥይት የወገብ ትጥቆችና አንድ ስታር ሽጉጥ ገቢ ተደርጓል። አንበር ከተማ ላይ ፋኖም የብልጽግናን ቢሮን በቦምብም አጋይቶታል። ዋርድያዎቹም እስከ ወዳኛው ተሸኝተዋል። ዘሪሁን 13 የታቀደለትን ስራም እየሰራ ይገኛል ሲሉም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ በሌላ የድል ዜና በአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንት አባተኮር የጣና ገላውዲዮስ ክፍለ ጦር ቀኝ ክንፎች የሆኑት የአፈር ዋናት ብርጌዳን አበስቶች በዛሬው ዕለት በደራ ወረዳም አርብ ገበያ ከተማ ላይ ከቀኑ 9 ሰዓት እስከ 11 ሰዓት በቆየም አጭር አውደ ውጊያ በብልጽግና ላይ ያልታሰበ ምብርቃይ ጥቃት ፈጽመውበታል። በዚህም አንድ የአድማ ብተና አመራርና አንድ ብሬን ተኳሽ እስከ ወዲያኛ የተሸኙ ሲሆን ሌሎችንም ሙትና ቁስለኛ አድርገው ያለምንም የወገን ጉዳት ድልን ተቀናሽተዋል ሲል የጣና የገላውዲዮስ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊም ፋኖ መምህር ሙሉ ቀን አለኝ ለሚዲያችን በላከው መግለጫም ገልጸዋል። ይህ በእንዲህ እንዳለ በሌላ ሰበር ዜናም አማራ ፋኖ ብሔራዊ ኃይል ሜጆር ጀነራል ውባንት አባተኮር ከባድ ድልን ተቀናጅተዋል። የውባንት ልጆች የትግል ጓዶቻቸውን አኮሩም። የተመስገን ጓዴ ዘመቻም በደንብም ተከወነም። የተመስገን ጓዴ ዘመቻም በአግባቡም ተከወነም። የሜጆር ጀኔራል ውባንት አባተኮር አምስተኛ ክፍለ ጦር ሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር በአርበኛ ተመስገን ውባንት አባተና የጉና ክፍለ ጦር ደግሞ በአርበኛ ወንዷንተም አሰፋም እየተመራ የጉና ክፍለ ጦር አካል የሆነችው ገብረ መስቀል ብርጌድን በጥምረት በመያዝ በኪንቲ መርዋ፣ ማክሰኝት፣ ዝምሃ፣ ፈንድቃ፣ ማህደረ ማርያም፣ አጼ ፋሲል በማህደረ ማርያምና በሌሎች ግንባሮች በአጼ ፋሲል ክፍለ ጦር በአርበኛው ዝናው እየተመራ በመርዋና ኪንቲ እንዲሁም እንዲሁም ኢንጂነር ስመኞ በቀለ ተወርዋሪ ክፍለ ጦር ደግሞ በአርበኛ አድኖ እየተመራ በአለም በርና ምንጦር እንዲሁም ወጅ ጣና ገላውዲዮስ ክፍለ ጦር በአርበኛ ማሩ እየተመራ በአርብ ገበያ በገላውዲዮስና በአምባሳሜን ውጊያዎችን እያደረገ ይገኛል። የአፋድ ተከፋይ ሚሊሻዎች ወደ ቤታቸው በአዴን በገቡ ማግስት ያለ ሀፍረት የአገዛዙን ወንበር ጠባቂም አራዊት ሰራዊት እየመሩም ከአማራ ፋኖም ደርሰዋል። ይህ ብልጽግና ሰራዊት አንዲት ቦታ ላይ ለመክበብ ሲሞክር በሁሉም ክፍለ ጦሮች መገኛም የአገዛዙ ጦር እንዲከበብ ተደረገም። ከበባን በከበባም ተመለሰ ማለት ነው ነው በውጊያው መሃልም በርካታ መቆረጦችም እዚህም እዛም ነበሩ ነገር ግን ህገ ፋኖም ቆረጣን በቆረጣ መልሰው ይላልና ጥበበኛው የጥበበኛ ልጅ ታላቁ የአማራ ፋኖ የሜጀር ጄኔራል ትንፋሾች በሁሉም ግንባር ድልን እየተቀናጁም ይገኛሉ ንጋት 11 ሰዓት የጀመረው ውጊያም እስከ ቀኑ 11 ሰዓት እንደቀጠለም ነው ሰዓት በጨመረ ቁጥር ውባንታውያን የአሸናፊነት ግብራቸው የአገዛዙን ሰራዊት ምሽግ ሁሉም እየገረሰሱት ይገኛሉ አገዛዙ ወንበር አራዛሚዎች እዚህም እዛም ምርኮ እየሆኑም ይገኛሉ። የተደመሰሱት የብልጽግና ኃይሎች ብዙም ናቸው። ከምርኮቹ ብዛትም ለቁጥር ሁላም ይቸግራሉ ነው የተባለው። አርማ በታኞችም በብዛት እንደሚገኙበት ነው የተነገረው። በውጊያ መሃል መኩሰልም የተለመደ ነው። 11 ሰዓታትን የፈጀ ውጊያ አድርገን ከሁሉም ክፍለ ጦሮች የቆሰለብን አምስት ሰው ብቻ ነው ሲሉም የፋኖ ኃይሎችም ገልጸዋል። አምስቱም የቆሰሉ ዘረው ባንቶችም አሁንም በጥበብና ዜና ላቀባለ የአሸናፊነት ልዕልና እየተዋጉም ይገኛሉ። ከአጼ ፋሲል አንድ ልጅ ከሜጀር ጀኔራል ውባንታባ ባተ ተወርዋሪ ክፍለ ጦር አራት ሲቆስሎም አምስቱም የነጻነት ተፋላሚዎች መጠነኛ ጉዳት ነው ያጋጠማቸው። ሁሉም በጥሩ የውጊያ ስለንቦና አደዋሪነት ግብር ላይ ይገኛሉ። አምስቱ ወንድማማቾቹ ከቆሰሉ በኋላ የአገዛዞን ሰራዊት በደንብ የገነባቸውን ምሽጎችም ራሳቸው በክንዳቸው እየደረመሱትም ይገኛሉ። በሚያሳዝን ሁኔታ የአገዛዝ ወንበር ጠባቂዎች ምንም አይነት የመዋጋት ሞራል አለመው መተኮስም የማይችሉም ቦታውን የማያነቡም በአገዛዙ ድርጊት የተሰላችም የአማራ ፋኖን የነፍጠኝነት አቋም መቋቋም ያልቻሉም ሲበዛ የፋኖን ክንድ መቋቋም የማይችሉም ለፍስፍስና አሳፋሪዎች ናቸው ሲሉም የፋኖ ኃይሎች ገልጸዋል። በተቃራኒው ጥበበኛው የጥበበኛ ልጅ ታላቁ የአማራ ፋኖ የብልጽግናን ኃይል እያሳደደ እያጨደው እየከመረውም እየወቃውም ይገኛል። በእውነት ለመናገር ይህ ሁሉ የተኳሽነትና የነፍጠኝነት ተምሳሌት አባታቸው ሜጀር ጀኔራል ውባንት አባትና የሚያመልኩት አምላክ እርዳታና የቆሙለት የፍትህ ዓላማ ነው ሲሎም ውጊያውን በአይናቸው የተመለከቱ የመረጃ ምንጮቻችን ገልጸዋል። የአማራ ፋኖ እየጠራናም እየለየለት መጥቷል። ይህ ለዓላማቸውም ወርቃማ ድል ነው። ከኛ የሚጠበቀው የኛ አልሆነም፣ ሀሳውያንን ከፋኖነት ምሽጋቸው ቆፍሮ ማውጣትና ጭንብላቸውን አስወልቆም የተቻለውን እርምጃ ሁሉ መውሰድ ነው። ነገር ግን ዛሬ በውባን ታባተ ልጆች የተሰራው ታሪክ እጅግ አስገራሚ አፍን በእጅ የሚያስጭን ነው። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ስንቆይ በትላንትና ዕለት የአማራ ፋኖ ብሔራዊ ኃይል ጣናው መብረቁ ብርጌድ የባህር ዳር ሻለቃ በበቂ መረጃም በተጠና መልኩ በፋኖ ስም ሲዘርፉና ሲያግቱ የነበሩ ግለሰቦች ላይ እርምጃ መውሰዱ ታውቋል። ኮዳራት ሰሌዳ ቁጥር 2267 ተሽከርካሪ አባዱላ በመጠቀም ሲዘርፉ የነበሩ ኃይሉ ተሰራም፣ አወቀ ተገኝ፣ ዋና ሳጀን ዮሐንስ በላቸውም በትላንትና ዕለት ከምሽቱ 12 ሰዓት ስርዓት ላይ ባህር ዳር ከተማ መኮድ ካምፕ ጀርባ በልዩ ስሙ አክታጎጥ ዝርፊያም ሲፈጽሙ የነበሩ ግለሰቦች ላይ እርምጃ የተወሰደ ሲሆን አራት የተለያየ መታወቂያ በመያዝ ዝርፊያ ላይ እንደተሰማሩ ለማረጋገጥ ተችሏል። ዋና ሳጅን ዮሐንስ በላቸው፣ ጌታቸው አስማማዋልህኝ፣ የወራሚት መታወቂያ ኤርሚያስ መላኩ ምናለም፣ የባህር ዳር ግሽ አባይ ከተማ መታወቂያም፣ ኤርሚያስ መልካሙ ምናለም አሽከርካሪዎች መንጃ ፍቃድ፣ እንዲሁም በርካታ አስተኛ መታወቂያዎችም ተገኝቶባቸዋል። አንድ ኮፍማይካ ክላሽ፣ አራት ካዝና እንዲሁም 240 የክላሽ ተተኳሽና የደረት ትጥቅ የተማረከ ሲሆን ዋና ሳጅን ዮሐንስ በላቸው እስከ ወዲያኛውም ተሰናብተዋል። ዝርፊያውን ሲጠቀሙበት የነበረው ተሽከርካሪ ላይ እርምጃ ተወስዶ ከጥቅም ውጭ እንዲሆን ተደርጓል። በቀጣይ በፋኖ ስም ዝርፊያ በሚያካሂዱ ግለሰቦች ላይ የተጠናከረ መረጃዎችን በመያዝ እርምጃ መውሰዳችንን አጠናክረን እንቀጥላለን ሲሉም የአማራ ፋኖ አመራሮች ገልጸዋል። በሌላ በኩል

በአማራ ፋኖ ብሔራዊ ኃይል ከጎጃም ወደ አዲስ አበባ የሚጫን እህል ላልተወሰነ ጊዜም እንዲቆም ተደርጎ የነበረ ሲሆን ከዛሬ ጀምሮ ግን እገዳው ሙሉ በሙሉ የተነሳ መሆኑን ያገኘነው መረጃም ያመላክታል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ከፍተኛ ድልን ተቀናጅቷል። በሻውር አቅራቢያ ሰዓታት የፈጀም የጨበጣ ውጊያ ከአፋባሃ አንደኛና ሁለተኛ ኮር ጥምር ኃይሎች ጋር የአገዛዙ ዙፋን ጠባቂ ጦር ያደረገ ሲሆን ሶስት የመቶ በቃ ማዕረግተኞችን የጦር መሪዎችን ጨምሮ ከመቶ ሰባት በላይ የብልጽግና ኃይል እስከ ወዲያኛው ተሸኝተዋል። ቁጥሩ ያልታወቀም ቆስሎ ከጥቅም ውጭ የሆነ ሲሆን ድሉም የተገኘው በአነስተኛ መስዋዕትነት ነው ሲሉም የፋኖ ኃይሎች ገልጸዋል። የአፋባሀ የንስር በለሳ ቅጣው እጅጉ ክፍለ በለሳ ጉኋላ ከተማ አቅራቢያ ንጋት አካባቢ ለወረራ የተንቀሳቀሰውን የአብይ ታጣቂ ቡድን በደፈጣ ከፍተኛ ጥቃት የተሰነዘረበት ሲሆን አምስት ሙትና ሰባት ቁስለኛ ሰራተኛና አራት የተማረከ ወታደር አስረክቦም መፈርጠጡም ተዘግበዋል። ከወሎ ዳገኟቸው ሰበር ዜናዎች አልፋሉ። ዛሬ አዳሮን ቆቦ ዙሪያም ታላቅ ጀብዱ ተፈጸመም። የአማራ ፋኖ ብሔራዊ ኃይል አፋ ባሃ በወሎም ሐውጃኖ ክፍለ ጦር ራያ ቆቦም ጮቢ በርናም ራያ ላማጣም ዋጃ ከተማ መግቢያ አካባቢም ታላቅ ድል ተጎናፀፈም። ምስራቅ አማራ ኮር አንድ ሐውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ዋጃ ከተማ አካባቢም ዋልካ መንደር ላይ በትላንትናው ዕለት ከሌሊቱ ሰባት ሰዓት እስከ ንጋቱም 11 ሰዓት በተደረገም ከባድ ትንቅንቅ በርካታም የአብይ አህመድ ዙፋን ጠባቂ ሰራዊት በመደምሰስ ታላቅ ድለም እየፋኑ ኃይሎች ተጎናጽፈዋል። አድማጭ ተመለካቾች ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ ዘገባ አስተያየት በኩመንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ መስካገኛችሁ ቸር ያሰማል።